ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ሆነው በሰፊ ድምፅ ተመረጡ። ዶክተር ቴዎድሮስ አድሃኖም በመጀመሪያው ዙር 95 ድምጽ ያገኙ፣ ብሪታንያዊ ደግሞ ዴቪድ ናባሮ ያገኙት ድምጽ 52 ነው። ፓኪስታናዊቷ ደግሞ ተወዳዳሪ 38ን ያገኙት። ወደ ሁለተኛው ዙር ሲያልፉም 121 ለ62 ድምጽ ነበረ ያገኙት። በመጨረሻም እጅግ በጣም ሰፊ በሚባል ልዩነት ነው ዶክተር ቴዎድሮስ አድሃኖም አሸንፈው የዓለም ጤና ድርጅት ዋና ዳይሬክተር ሆነው የተመረጡት። ይህንንም በተመለከተ ተጨማሪ መረጃ ሪፖርተራችን ሁሴን ነቢዩ ወንዶሰን ከጄኔቭ ስዊዘርላንድ የሚያቀርብ ይሆናል። እንደዚሁም ደግሞ አሸናፊውን ተመራጩን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖምን ካገኘ ናቸው፣ እንደዚሁ በዚሁ በዜና ወጃችን ላይ የምናነጋግራቸው ይሆናል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ሆነ በመመረጣቸው የተሰማቸውን ደስታ ገለጹ። ክቡር የፌዴሪ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ዶክተር ቴዎድሮስ አድሃኖም ዓለም አቀፍ የጤና ድርጅት ዳይሬክተር ጀነራል ሆነው በመመረጣቸው ከፍተኛ ደስታ ተሰምቶኛል ብለዋል። ጠቅላይ ሚኒስትር ሀይለ ማርያም በአገር ውስጥም ሆነ በውጭ ላሉ ኢትዮጵያውያንና ትውልድ ኢትዮጵያውያን እንደዚሁም የኢትዮጵያ ወዳጆች በሙሉ እንኳን ደስ ያላችሁ ብለዋል። ክቡር ጠቅላይ ሚኒስትሩ የዶክተር ቴድሮስን መመረጥ አስመልክተው ባስተላለፉት መልእክት ምርጫው ኢትዮጵያ በዓለም አቀፍ ማህበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ብለዋል። በተመሳሳይ የፌድ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው የዶክተር ቴድሮስ አድሃኖም መመረጥ ለኢትዮጵያም ሆነ ለአፍሪካ ታላቅ ድል ነው ብለዋል። ውጤቱ ኢትዮጵያ ለረዥም ጊዜያት በዲፕሎማሲያዊ መስክ ላስመዘገበችው ስኬት ማሳያ ነው ሲሉም ተናግሯል። ይህ ውጤት በሰባ ዓመት በዓለም አቀፍ የጤና ድርጅት ታሪክ የመጀመሪያ ኢትዮጵያዊም አፍሪካዊ ዳይሬክቶሬት ጀኔራል ያደረጋቸዋል ብለዋል። ዶክተር ወርቅነህ ገበየሁ ስለ ዶክተር ቴዎድሮስ አዳኖም መመረጥ በተሰማቸው ደስታ ላይ ዶክተር ቴዎድሮስ የተመረጡት በድርጅቱ ውስጥ ለውጥ ማምጣት የሚችል ዳይሬክተር ጄኔራል ያስፈልጋል የሚል አስተሳሰብ ተቀባይነት እያገኘ በመምጣቱ ሲሆን፣ በጤናው መስክ ሀገራችን እንድታስመዘግብ ያስቻሉትን ከፍተኛ ውጤት በድርጅቱ ይደግማሉ ተብሎም ይጠበቃል። መረጃው ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ነው ለኢቢሲ የተላከው። በአሁኑ ሰዓት ባልደረባችን ነቢዩ ወንዶሰን ከስዊዘርላንድ ጄኔቭ የዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር መመረጣቸውን በተመለከተ ተጨማሪ መረጃ ሊሰጠን ተዘጋጅቷል። ነቢዩ ጤና ይስጥልኝ። እንግዲህ በሰበር ዜና ላይ ኢቢሲ ሲያስተላልፍ ነበረና በተከታታይ በሰፊ ድምጽ ነው ያሸነፉት። በአጠቃላይ እዛ የነበረው የመራጮቹ አስተያየትም ሆነ የምርጫው ፉክር ስሜት ምን ነበር? ይህ ምርጫ ለኢትዮጵያ ምን ትርጉም አለው የሚለውንም አብረን እናንሳ። እንግዲህ ተመስገን አንተም ቀደም ሲል እንደገለጽከው ዛሬ የዓለማችን የጤና አስተዋጽ በዶክተር ቴዎድሮስ እንዲመራ በይፋ ከፍተኛ ድምጽ ነው ለዶክተር ቴዎድሮስ ድጋፋቸውን አሁን የመጨረሻው ውጤት ተረጋግጧል። አንድ መቶ ሰላሳ ሶስት ድምፅን በማግኘት በከፍተኛ የአሸናፊነት ነው ዶክተር ባሮን ያሸነፉት ማለት ነው። ይሄ እንግዲህ ለኢትዮጵያ በጣም ቀደም ሲልም የቀድሞ የጤና ጥበቃ ሚኒስትር በሰበር ዜና ስለነበረው ኢትዮጵያ በጤናው ዘርፍ በሰራቻቸው በርካታ ጠንካራ ስራዎች የተመዘገበ ውጤት መሆኑንም፣ እንደዚሁም ሀገሪቱ በዲፕሎማሲ ረገድም የደረሰችበትን ደረጃ የሚያሳይ እንደሆነ ነው የተለያዩ ዲፕሎማቶችም እየገለጹ ያሉት። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጡን የውጭ ጉዳይ ሚኒስትር ቤቷን ወይዘሮ ሂሩትን እዚህ ጋብዣቸዋለሁ። እስኪንዳው ወይዘሮ ሪት በመጀመሪያ እንኳን ደስ ያሉት እና የዶክተር ቴዎድሮስ ማሸነፍ ዛሬ ለኢትዮጵያ እስኪ እንዲያው ምን ማለት ነው ይሄ ቀን በምንስ የተገኘ ነው ማለት እንችላለን በዛሬው ዕለት የኢትዮጵያ ህዝብ በሙሉ የሚኮራበት የምርጡ የአፍሪካ ልጅ የሆነው የኢትዮጵያ ልጅ የሆነው የዶክተር ቴዎድሮስ የአለምን የጤና ድርጅትን ማኔጂንግ ዳይሬክተርነት በሰፊ የድምፅ ብልጫ ያሸነፉበት ነው አፍሪካንም አለምንም ታዳጊ ሀገሮችንም ያኮራ ውጤት ነው። አፍሪካ ብቻ ሳይሆን ኢትዮጵያን የሚደግፉ በርካታ ሀገራት እንዳሉ ያስመሰከረ ነው። ይሄ ውጤት ለሁላችንም ልዩ ትርጉም ያለው ነው። ኢትዮጵያን በዲፕሎማሲው አለም ወደ ከፍተኛ ደረጃ ያሸጋገረ ውጤት ነው ለማለት ይቻላል እና የድጋፉ መጠን ያረጋገጠው የኢትዮጵያ ወይ የአፍሪካ ልጅ ብቻ ስለሆኑ ሳይሆን ዶክተር ቴድሮስ በጤና ጥበቃ ሚኒስትርነታቸው ለሀገራቸው ያበረከቱት የሚታይ አስተዋጽኦ በአለም አቀፍ መድረክ ላይ ተወዳዳሪ የሌለው መሆኑንና ተጨባጭ ምሳሌዎችን ማቅረብ በመቻላቸው የመራጮችን የመራጭ ሀገሮችን ቀልብ በማያሻማ መልኩ በመሳባቸው እንደሆነ የሚያሳይ ነው። ለኢትዮጵያ በጣም ትልቅ ድል ነው። የመጀመሪያው የዓለምና የመጀመሪያው የጤና ጥበቃ ሚኒስትር ናቸው። የአፍሪካውያንና የኢትዮጵያውያንና ኢትዮጵያ ወደፊት በአለም አቀፍ ደረጃ በአለም አቀፍ ድርጅቶች የምታደርገውን ተሳትፎ በማጠናከር ድረስ ረገድ ለአብነት የሚጠቀስ የምርጫ ዘመቻ የተካሄደበት ነው ለማለት ይቻላል። ወገኖቻችን አፍሪካውያን ናቸው በሚል በዛ በመነሳት በመጀመሪያ የአፍሪካን አጠቃላይ ግን በማግኘት የተጀመረው ዘመቻ በዓለም አቀፍ መድረስ ላይ ስንቀመጥ ኢትዮጵያ ብቻ ሳትሆን ለዚህ ዘመቻ ስትወጥ የነበረው ሁሉም አፍሪካውያን ነበሩ እና በአዳራሽ ውስጥ ያለውን ስሜት ብታዩ ኢትዮጵያ በርካታ ወንድሞች እና እህቶች በአህጉር ውስጥ ያላት ሀገር መሆኗን ከዛም በላይ ደግሞ ብዙ ተብሩ ያደጉም ሀገሮች ታዳጊ ሀገሮችም እንዳሉት እና በትልቁ በዓለም አቀፍ ደረጃ የታየች ሙሰሚነቷ እየጠበር የምትሄድ ሀገር መሆኗን ያስተሰረ ነው። ኢትዮጵያና ቴድሮስ ቴድሮስና ኢትዮጵያ በአንድ ቃል ሲነገሩት ነው ዛሬ። ስለዚህ ይሄ ሁላችንም ኢትዮጵያንን የሚያኮራል። እናመሰግናለን በጣም ተመስገን። እንግዲህ አዲሱ የአለም ጤና ድርጅት ዋና ዳይሬክተርን ከጥቂት ደቂቃዎች በኋላ ደግሞ ታገኘዋቸው፣ ለተመልካቾቻችን እንደዚሁ በስልክም መረጃ የሚናደርስ ይሆናል። ይሄን ያለ መረጃ መልካም ነቢዩ ወንዶሰን ከስዊዘርላንድ ጄኔቭ ለሰጠህን መረጃ እናመሰግናለን። ክቡራን ተመልካቾቻችን እንግዲህ እንደተከታተላችሁት ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ነው በሰፊ ልዩነት ነው ያሸነፉት። ይህ በሰፊ ልዩነት ማሸነፍ ማለት ራሱ ምን ማለት ነው የሚለውን ጨምሮ ምናልባትም እንግዲህ ከስነ ስርዓቱ ጋር በተያያዘ ምናል ለማግኘት አስቸጋሪ ካልሆነ በስተቀር ዶክተር ቴዎድሮስን ነቢዩ እንዳለው አግኝቷቸው ከሳቸው አንደበት የምንሰማው ነው የሚሆነው። የዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተርነትን በሰፊ የድምፅ ልዩነት መርተው በማሸነፋቸው የተለያዩ ክልሎችና የከተማ አስተዳደሮችም ደስታቸውን ገልጸዋል። የኦሮሚያ ብሔራዊ ክልላዊ መንግስት፣ የአማራ ብሔራዊ ክልላዊ መንግስት፣ የትግራይ ብሔራዊ ክልላዊ መንግስት፣ የደቡብ ብሔሮች ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት፣ የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት፣ የቤኒሻ ብሔራዊ ክልላዊ መንግስት፣ የጋምቤላ ብሔራዊ ክልላዊ መንግስት፣ የአፋር ብሔራዊ ክልላዊ መንግስት እንደዚሁም የሀረሪ ብሔራዊ ክልላዊ መንግስት እና የአዲስ አበባ ከተማ አስተዳደርና የድሬዳዋ ከተማ አስተዳደር ዶክተር ቴዎድሮስ አድሃኖም በማሸነፋቸው የሰማቸውን ጥልቅ ደስታ ገልጸው ዶክተር ቴዎድሮስ አድሃኖም በኢትዮጵያ ያሳዩትን በጤናው ዘርፍ ያስመዘገቡትን በአለም ያስመዘገቡትንም ጭምር እንደዚሁም በዚህ በዓለም ጤና ድርጅትነታቸው ደግሞ ከአፍሪካ ህብረት እና ከአፍሪካውያን በሰፊው ድምጽ ከማግኘታቸው አንጻር ይህን ተግባራዊ እንደሚያደርጉ ያላ እንደሌላቸው ነው እምነት ገልጸዋል። መላው ኢትዮጵያውያንም ለአፍሪካውያንና እንደዚሁም ደግሞ ለአፍሪካ ህብረት ከኢትዮጵያ ጎን ሆነው ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ሆነው በሰፊ ልዩነት እንዲያሸንፉ ላበረከቱት አስተዋጽኦ ኢትዮጵያውያን የተሰማቸውን ደስታ ገልጸው ያላቸውን አክብሮትም በዚህ አጋጣሚ ያስታውቃል።